በዋናነት ፓናፍሪካኒዝም አፍሪካውያን ለነጻነት የሚያደርጉት ትግል ወይም ጥረት ሂደት ውስጥ ኢትዮጵያ መሪ ተዋናይ ነበረች። ሁለት ነገሮችን በወቅቱ ኢትዮጵያ ማሳካት ችላለች። አንደኛ በራሷ ነጻነትና ሉዓላዊ ላት ላይ የተቃጣውን በጣሊያን ፋሽስት ኃይል የተቃጣውን ጥቃት መመከትና ድል ማድረግ በዛ የአድዋ ድልን ማሳካት እሱም በማሳካት ደግሞ የጥቁር ህዝብ ማሸነፍ አይችልም የሚለውን አስተሳሰብ በመስበር እኛ ኢትዮጵያውያን በጋራ ከቆምን በአንድነት ከቆምን ማሸነፍ እንደምንችል ማሳየት ችለናል ማለት ነው። ሁለተኛው ደግሞ ሌሎች ሀገሮች በነበረባቸው እንዲሁ የነፃነት ትግልና ተግዳሮት ውስጥ ኢትዮጵያ ሊዲንግ ሮል በመጫወት ወይም ቀዳሚ ሚና በመጫወት ሌሎች ሀገሮች ነጻነታቸው እንዲጎናጸፉ አስተዋጽኦ አበርክታለች ይህም የአፍሪካ ህብረት ከመመስረቱ ሂደት የቀድሞ ኦርጋናይዜሽን ፎር አፍሪካን ዩኒየን በመመስረት ሂደት ውስጥ የአሁኑ የአፍሪካ ህብረት ወይም ኤዩ እንዲመሰረት በማድረግና የአፍሪካ ህዝብ ነጻነት እንዲያገኝ ኢትዮጵያ ሊዲንግ ሮል ተጫወታለች ማለት ነው። በአሁኑ ዘመን አፍሪካውያን ያለብን ቻሌንጅ የኢኮኖሚ ቻሌንጅ ነው። ኋላ ቀርነት ነው። ደህነት ነው። ይሄንን ደግሞ በማሸነፍ ሂደት ውስጥ አሁንም ኢትዮጵያ ሊዲንግ ሮል ወይም ቀዳሚ ሚና በመጫወት ላይ ትገኛለች ማለት ነው። ከዚህ ውስጥ ደግሞ ቁልፍ የሆነው የኢነርጂ ሴኩሪቲን ወይም የሀይል አቅርቦትን የማረጋገጥ ሂደት ነው ማለት ነው። ኢትዮጵያ የዚህን ሴክተር አስፈላጊነት በመረዳት ጠቃሚነት በመረዳት ይሄን ደግሞ ለማሳካት የራሷን አቅም የራሷን ሀይል የራሷን ሪሶርስ በማሰባሰብ አይቻልም የተባለ አይሳካም የተባለ ትልቅ ፕሮጀክትን ፍላግሺፕ ፕሮጀክትን የህዳሴ ግድብን ማሳካት ትችላለች ማለት ነው። አፍሪካውያን በጋራ ከቆምን በአንድነት ከቆምን ኮሚትመንታችንን አጠናክረን ለማሳካት ከሰራን ማሳካት እንችላለን የሚለውን ማሳየት ችለናል ማለት ነው። አንዱ ይቻላል የሚለውን ማስረገጥ ነው ማረጋገጥ ነው ማለት ነው። ሁለተኛው ደግሞ አገሮች በጋራ መተሳሰር፣ ማደግ የሚችሉበትን ሂደት የሚከፍት ቁልፍ ምዕራፍ መሆን ይችላል ማለት ነው። ያ ማለት ኢትዮጵያ የምታመነጨውን የሀይል አቅርቦት ለጎረቤት ሀገሮች ማቅረብ ትችላለች፣ ለኬንያ፣ ለሱዳን ለጅቡቲ ለሶማሊያ እንዲሁም ለሌሎች ሀገሮች ማቅረብ ትችላለች። ያ ሪጂናል ኢንተግሬሽንን ያ ኢኮኖሚክ ወይም ኢነርጂ ሲስተማችንን ኢንተግሬት ያደርጋል። ኢነርጂ ሲስተማችን ኢንተግሬት ሲያደርግ ኢኮኖሚክ ኢንተግሬሽንን ያበረታታል፣ ያግዛል። ሶ በጋራ መስራትን በጋራ ማደግን በጋራ መልማትን ያስችላል ማለት ነው። ሶ እኛ አፍሪካውያን ከተባበርን ውጤት ላይ ስኬት ላይ መድረስ እንችላለን፣ በራሳችን አቅም በራሳችን ሪሶርስ ማሳካት እንችላለን። ትናንት አድዋን አሳክተናል። አሁን የኢኮኖሚ አድዋ ያስፈልገናል። ያን ደግሞ እኛ ኢትዮጵያውያን ሊዲንግ ሮል ወስደን ለሌሎች አፍሪካ ሀገሮች ተምሳሌት የሚሆን ስራ ሰርተናል ማለት ነው መልካም አቶ ኤፍሬም እንዳሉት ነው እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ በትውልድ ቅብብሎች በመንግስታት ቅብብሎች ነው ዛሬ ላይ የደረሰው ይህም ደግሞ የተለያዩ የአለም ሀገራት ኢትዮጵያን እንዲያደንቁ አድርጓቸዋል እናንተስ ባላችሁበት ሀገር ይህንን በምን መልኩ ታዝባችሁታል ብዙ አገሮች ማሳካት አይቻልም ብለው የሚያስቡት ፕሮጀክት ነበረ። ለኢትዮጵያ ካላቸው ግንዛቤ አንጻር፣ ለአፍሪካ ካላቸው ግንዛቤ አንጻር እንዲህ አይነት ትልቅ ፕሮጀክት ቀርጸው ስኬት ላይ ውጤት ላይ ማድረስ ይችላሉ ብለው አያስቡም ነበር። ነገር ግን ይሄን ኢትዮጵያ ማሳካት ትችላለች። ስናሳካ ደግሞ በአልጋ በአልጋ በሆነ ሂደት ውስጥ አይደለም። ብዙ ቻለንጆች ነበሩ፣ የሚከፈቱብን ዘመቻዎች ነበሩ፣ የሀሰት ትሪክቶች ነበሩ፣ የሚጠቀሱ ኮሎኒያል ትሪቲዎች ነበሩ፣ እኛ ያልተፈራረምንባቸው ያልተስማማንባቸው። ሶ ኢትዮጵያ በአንድ በኩል የልማት ስራውን እየሰራች የማሳካት ሂደት ስትሰራ በሌላ በኩል ደግሞ የሚቃጣባትን የሀሰት ትርክት ዘመቻ፣ የሚዲያ ዘመቻዎች ነበሩ፣ ከፍተኛ የሆኑ ሜንስትሪ ሚዲያ ዘመቻዎች። እነዛን ሁላ በአንድ በኩል እየመከትን በአንድ በኩል ደግሞ ይሄን ፕሮጀክት ለማሳካት ስራ ተሰርቷል ማለት ነው። እና ይሄ የሀገራችንን የህዝባችንን ኢሜጅ ይቀይራል ማለት ነው። እኛ ኢትዮጵያውያን የሚቃጡብንን ቻለንጆች እየመከትን አንድ ሴም ታይም ደግሞ ማደግ እንደምንችል ያሳያል ማለት ነው እና ይሄ በጣም ትልቅ ምሳሌ የሆነ ነው። ለሌሎች አፍሪካ ሀገሮችም ኢሜጅ አስተዋጽኦ የሚያበረክት ነው ማለት ነው። አፍሪካን ሶኤል ላይ አፍሪካ ህዝብ በጋራ ሰርቶ በጋራ ቆሞ ውጤት ማምጣት ስኬት ማምጣት ይችላል የሚለውን ያረጋገጠ ነው። ይሄ የኢትዮጵያንም ኢሜጅ በከፍተኛ ደረጃ ነው የቀየረው። ምክንያቱም እኛ የምንታወቀው በረሃብ ነው፣ በድርቅ ነው፣ በኋላ ቀርነት ነው፣ በጨለማ ነው ኢትዮጵያም አፍሪካም የምትታወቀው እና ያ መቀየር ይችላል። ይሄ ትውልድ ያን የመቀየር ኃላፊነት አለበት። ያ ደግሞ መቀየር ይችላል የሚለውን ያሳይ ነው ማለት ነው። መልካም የመጨረሻ ጥያቄ ላድርገው። የግድቡ ግንባታ እንግዲህ የኢትዮጵያውያን ጉዳይ ብቻ ተደርጎ ይቆጠር ነበር እና አሁን ላይ ምን ያህል ወደ ጋራ ተጠቃሚነት ሀሳቤ መመለስ ችሏል ማለት እንችላለን? በከፍተኛ ሁኔታ የጋራ ተጠቃሚነትን ያረጋግጣል። በአቅራቢያችን ለሚገኙ ለምስራቅ አፍሪካ ሀገራትም ብቻ ሳይሆን ለሌሎች አፍሪካ ሀገራትም እንዲሁም የተዛባ ትርክት ሲያራምዱ ለነበሩ ዳውንስትሪም ሀገሮች ራሱ የጋራ ተጠቃሚነትን ማረጋገጥ ይቻላል ማለት ነው። የሕዳሴ ግድብ ከፍተኛ የሆነ ኃይል ያመነጫል። ያ የሚመነጨው ከፍተኛ ኃይል ሌሎች ጎረቤት ሀገሮች መጠቀም እንዲችሉ ከኛ ኃይል በመግዛት መጠቀም እንዲችሉ ይጠቅማል። ያ ደግሞ ኢኮኖሚያቸውን ለማሳደግ የስራ እድል ለመፍጠር ይጠቀሙበታል ማለት ነው። ስለዚህ የጋራ ተጠቃሚነትን ያረጋግጣል ማለት ነው። አንዱ እሱ ነው። የዳውንስትሪም ሀገሮችን ደግሞ ብንመለከት እነ ግብጽን እነ ሱዳንን ወደ እነሱ የሚሄድ የሲልቴሽን ፕሮብለም ነበር። እሱን ከመከላከል አንጻር ወተር ስቶሬጅ ካፓሲቲ ወይም የውሃ የመያዝ አቅምን በአካባቢው ላይ ከመጨመር አንጻር፣ አንድ ግድብ ግብጽ ላይ በሚሰራበት ወቅት ከፍተኛ የሆነ ኢቫፖሬሽን ለከፍተኛ ብክነት ይጋለጣል ማለት ነው። ወይራስ ኢትዮጵያ ውስጥ ግን በሚሰራበት ወቅት ኢቫፖሬሽኑ ሌስ ነው። ወተር ስቶሬጅ ካፓሲቲም ከፍተኛ ነው ማለት ነው። ሶ በናይል ቤዚን ሀገሮች መካከል ትብብርን መፍጠር ብቻ ሳይሆን ከፍተኛ ወተር ስቶሬጅ ካፓሲቲ ፈጥሯል ማለት 74 ቢሊዮን ኪዩቢክ ሜትር ውሃ ሪጅኑ፣ አካባቢው አዲሽናል ወተር ስቶሬጅ ካፓሲቲ ፈጥሯል ማለት ነው። ይሄ እንግዲህ ከሚያመነጨው 5000 ሜጋዋት ወይ 5100 ሜጋዋት ኢነርጂ በተጨማሪ ነው ማለት ነው። ስለዚህ ለሪጅናል ኢንተግሬሽኑ በኢነርጂ በወተር ስቶሬጅ ካፓሲቲ ጥቅም አለው ማለት ነው። ለአንድ አገር ደግሞ ወይም ለአካባቢ እድገት ደግሞ ቁልፍ የሚባሉት ውሃ የመያዝ አቅም ወይም ሞተር ስቶሬጅ ካፓሲቲና የኃይል አቅርቦት ወይም ኢነርጂ ሴኩሪቲ ናቸው። ከሁለቱም አንጻር ለክልሉም ለአካባቢውም አስተዋጽኦ ያበረክታል።